ያስተምረው በብዕር ትሩፋቱ ከበሰሉት በርካታ የጥበብ ባለሙያዎች መካከል አንዱ ነው። ቅድም ጥበብ ትወና ነፍሷን ስጋዋን አጥንቷን ሸክፋ ቤቷ ገባች ብያችሁ ነበር። ኧረ በሴቷ አሁን ደግሞ በወንዱ ወንዱም ሴቷን ቤት ነው የገቡት። ከዚህ በላይ ምንም ልል አልችልም። ምክንያቱም አሁን እንዲሰርቱ ይህን ያህል እንዲያድርጎ ምናምን ብዬ ባወራ ጭራሽ እንደ አዲስ ማስተዋወቅ ነው የሚሆንበት

እንትን ሂሳቡን ስሰራው ራቅብኝ። ወደ ሀያ ሁለት ዓመት ምናምን አለፈ ከተገናኘን። እግዚአብሔር እድሜ ሰጥቶን አብዝቶ አትርፈን ከሰው ፊት እንድንቆ ይህንን እድል ስለሰጠን እግዚአብሔር እናመሰግነዋለን። ከፌ እንኳን ደስ ያለን ዛሬ ከራሴ ጋር ታግዬ ነው የመጣሁት። ምክንያቱም ከዚህ በፊት ባሉት ዙሮችና በተመረቁት መጽሐፎች ሁሉ ጋብዞኛል። ወይ የመድረክ ስራ ይኖራል፣ ወይ ቀረጻ ይኖራል፣ ወይ ሌሎች ጉዳዮች ይኖራሉ። ዛሬም ልብ ብላችሁ ከሆነ አርፍጄ ነው የመጣሁት። ይሄንን ልጅ እዚህ አምስተኛው መጽሐፍ ላይ ካላስቆምኩት እየቆጠረ ይሄንና ወደፊት እሱ ሳይሆን ልጁ ነው የሚወቅሰኝ። በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ። ከፍ ይሄ እንግዲህ እንደምታየው ነው። ቅድም ሙዚቃ ቤት ይሄ አውቶብስ ተራ ጉዳይ በረንዳ ሙዚቃ ቤት ሄዶ አዲስ ካሴት ሲወጣ የሚደነሰው ያለው አሁን እዛ ብሄድ አያስፈልግም። ሰዎች እጅ ላይ ነው የምንደንሰው። በዳንሱ ቢበቃ ምንም ችግር የለውም። አብዛኞቹ ሁለት ፀጉር ያበቀሉ የምንላቸው የሚዘሩትን ሀሳብ ስታዩ እጅግ በጣም ያሳዝናል። ከነ ውስጥ እንግዲህ አልፎ አልፎ ደግሞ ተስፋን የሚጭሩ አይዞን በርታን የሚሉ ሰዎች አሉ። እርግጥ ነው የነዛን ያህል አንታየም እኛ ግን ዘሩ የሚያፈራበት ቦታ የሚያርፍበት ቦታ ሁሉም አንድ አይደለምና የሆነ ጊዜ እንደሚያፈራ በጣም እርግጠኛ ነኝ። ስለምዘራቸው መልካም ሀሳቦች እጅግ በጣም አመሰግናለሁ። ከፌ መጽሐፉን ካቀበለኝ በኋላ አለፍ አለፍ አየሁና መግቢያው የሰው መጠቅለያው የስጦታ አቃዋድን መግቢያው መሻገሪያ ማለት ነው ማለፍ ነው፣ መሻገር ማለት ነው ይላል። ማሉ ከዛ አስቀመጥኩት፣ አነበብኩና አየዋለሁ ሽፋኑ ወዴት ነው የሚታለፈው ማን ነው የሚያልፈው የሚለው ጥያቄ የሁላችንም መልስ ይፈልጋል ያሉት አንድ አዛውንት ናቸው። ልብ ብላችሁት ከሆነ ከኋላቸው ጭልጥ ያለ በረሃ ነው። አሞራዎች አንዣብባሉ። አሞራም የሚያንዣብበው ግልጽ ነው፣ የሆነ የወደቀ ነገር አለ ማለት ነው። አንድ ወቅት ነፍስ የነበረው የወደቀ ነገር አለ ማለት ነው። ንጹህ ናቸው። ዱላቸውን መከዘራቸውን ለምንድን ነው በግራ እጃቸው የያዙታል? አይታችሁ ከሆነ ከበሩ ወደዛ እንትን ድቅድቅ ምንድነው በርሃን፣ ጫፍ ላይ ናት አረንጓዴ ዛፍ ብቅ ያለችው። ከዚህ በኋላ የሚያስፈራ ነገር የላቸውም ማለት ነው። ስለዚህ ከአባቶቻችን ካሳደጉ ከነኛ ከደጎቹ ከየዋሆቹ ማነ ምንድነ ሳይሆን በኃላፊነት፣ ለሀገር የሚበቃ ዜጋን ለማፍራት ሲያግዙን የነበሩ አባቶች ትልልቆቹ ሀሳብ ከፊታቸው መልካም ነገር ይዞንን እንደሚመጣ በግልጽ ያሳያል። ይህንን ሀሳብ እያሸጋገርክ እንደሆነ ገብቶኛል። ከሰጣሄ ነገሮች ውስጥ የነኩኝን አንድ ሁለት ግጥሞች አነባለው። የቱ የቱ ጋር ነፍሳችን እንደተገናኙ በዛውም ማየት ይቻላል። ግርም ያለ ነገር ግጥሞቹ ግጥሞ ውስጥ አንድ ትልቅ ሀሳብ ለሱ ሐሳብ የሚሰጠው ርዕስ ደግሞ ሌላ ሐሳብ፣ አንድን ሐሳብ በሁለት የተለያየ መንገድ የመግለጽ ሐሳብ ነው። ርዕሶቹን መጨረሻ ነው ይሄ እሱ ርዕስ ከላይ ከዛ ግጥም ነው ያደረገው። እኔ ግን ግጥሞቹን አድርጌ ነው ወደ ርዕሶቹ የሚሄደው። አንዳንድ ሰው አለ የጎደለው ብስለት መቆሙን የሚመኝ አንተ ወድቀህለት እናም ለደካማ ቁጥርህን ለሚያቀል እሱ እንዲኖር ብለ እኔ ልሙት አትበል። ለዚህ የሰጠው ልክህን ልክ ባልሆነ ልኬት አትለካይ፣ ልካችንን የምናቆኛ ነው። ስለ እድል ሲወራ ብዙዎች እድልን ያገኟታል፣ ይጠቀሙባታል። አንዳንዶች እድሉንም አግኝተው እናንተ የምናችሁላቸው እንዲወጡ የሚፈልጉ ብዙ ሰዎች አሉ። ከፌ ግን እድልን ራሱን የፈጠራት ራሱን የፈጠራት ለእኛ እድል ሰጠህን አሉት። ሌሎቹ ጓደኞች ሰው እንደዚህ ነው የሚተርፈው። አሁን በእኛ ትወና ከትወና በኩል ሰው ቁጭ ብሎ ሲያየው በጣም ቀላል ነገር ይመስላል። የሚከፈልበትን ምንም የሚያስደስት ነገር የለውም ፕሮሰሱ እና መጨረሻ ላይ የሚመጣው ውጤት ከሰው ጋር ተገናኝቶ ፍሬው ሲመለስ በጣም ደስ ይላል። እኔ ተዋናይ መሆን እፈልጋለሁ። እሺ ሞክርሃል፣ ተምረሃል ወይም ተምረሻል? አይ ብዙም እኔ ትና አሁን እዛ ጋ ይቆማል። እኔ ዩኒቨርሲቲ ተምሬያለሁ። እሱ ካልሆነ የስድስት ወር የሶስት ወር የክረምት የምናምን አሉ እነሱን ጥረቶች አግኝታለ አንዳንድ በጣም ጎበዝ ተዋናዮች ከመንገድ ላይ ወይ ከሆነ ከመዝናኛ ቦታ መጥተው ትልቅ ቦታ የደረሱ ተዋናዮች አሉ። ሳያስቡት እድል ስትመጣ እፍን አድርገው አስጨንቀው ራሳቸው ፈጥረው ያጣሉ። እንግዲህ ይሄው ሐዋዝ ቴሌግራም ላይ የሚጽፋቸውን ነገሮች ስታዩ ብዙ ናቸው። መጽሐፉ ደግሞ ብዙ ነው። እንግዲህ ይሄ ማለት እድልን ሰው ሊፈጥረው ይችላል። ግን እድሉ የት አለ ይላል። ሐሳብና መሻቱ ካለ እግዚአብሔር እድሉን ያመጣላል። ከዛ በኋላ የራስ ጥረት ነው። ሁላችንም ራሳችንን ነው ከእግዚአብሔር ጋር አመጣን የወለድ ነው እንጂ ከቀላዳንባ መተን ማንም ሰፍሮ የሰጠን ስቴጅ ወይንም ጣቢያ ይሄ ይሄ አማራጭ ሲጠፋ የያዝነውን ጠበቃ አድርገን ስንሰራ ውጤት ይመጣል። ሆዴ የተራበ ሞርሞሮ ሲቸገር፣ ምላስ የገደለው አጉል ሲደረደር፣ እንዲህ ነው ሰውነት በከባዱ ታሟል። ሆዴ እየፈለገ ምላስ በቃኝ ይላል። ለዚህ ሌላ ጥቅስ ይሰጠዋል ርዕስ ከጠላት ይልቅ ምላስን ፍራ። አይገርም እነዚህ ደግሞ ባለ ሁለት ስንኞች ናቸው። እንደም ቆቅልሽ ነው። እኔ ያየኋቸው ገጠሙ አይምጣውኮ ከራመድ ይለኛል መንገዴ ላይ ቆሞ ስቆ እየገደለኝ እንደ ወዳጅ ስሞ ይላል። ይህ ሲሰጡ ርዕስ ገፍትሮ ደጋፊ ይገረ ወንድሞችና እህቶች እንዲህ አይነት ሀሳብ ሁለት ስኔ ስለሆነ ከባለቤቱ ጋር እያወራ የጻፈው እንዳይመስላችሁ፣ ትልቅ ሀሳብን ጨምቆ እንደዚህ ማስቀመጥ በጣም ትልቅ ብስለትን ይጠይቃል። በት መብት

እግዚአብሔር ኢትዮጵያን እና ሕዝቧን ይባርክ። የሚገርመው ጸሎታችን ከዛሬ አለመለወጡ አይገርምም። የእናቴም እናት ሲመርቁ አስታውሳለሁ፣ እናቴም ስትል አስታውሳለሁ፣ እኔም እላለሁ ልጆቼም የሚሉት አገራችንን ሰላም መቼ ነው የምንጀምረው ነው መቼ ነው መኖር የምንጀምረው የሚለው ነገር በቃ ጥያቄ የማይሆንበት ጊዜ መቼ ነው? ሰላም ሁሌም እንሻለን። ወጥቶ መግባት፣ ምንም ከኛ ውጭ ያሉ ነገሮች ግን ሀገራችንን ሰላም አድርግልን። እኛንን ሰላም የምናረጋት እግዚአብሔር ጸሎታችንን ይቀይርልን። እሺ፣ አሌክስ እናመሰግናለን መስግናለን። እስቲ እንደገና እንዲያመሰግንልኝ። ኧረ ተው ውላል። ኧረ ተው ለራስ